ሰላም አለይኩም ወረህመቱላሂ ወበረካቱ፣ እቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በሰበች ደረጃ እንዲገለጽ ሰላማችሁ ብዙ ይበልልኝ። አጠቃላይ አጠቃላላይ ማለት ነው እንግዲህ። አችላለሁ አንችልም። እንዴት እንዳያችሁት ተመልከቱ ማለት ነው። እንዴት ዛሬ እንግዲህ በሳምንት ውስጥ ደግሞ መልሼ የጠቀለልኩ ነበረ። እስቲ እና እናያዋለን ማለት ነው። አብረን አብረን እናያዋለን ማለት ነው። ብዙ ነው የጠቀለልኩት። አንድ ሁለት ሳህን ቢሆን ነው የጠቀለልኩት። እስቲ ሙያዬን የውልኝ ማለት ነው። አጠቃላይ ማለት ነው። እንግዲህ ማታ ላይ ነው የጠቀለልኩት እና ይውት እስቲ አጠቃላይ ሙያ ለኝ ምናልባት ኢትዮጵያ ይህቺ ሻይ ቤት ከከፈትኩ እንደ በረሞዳን ስ ሳንቡሳ መጥበስ እችላለሁ ወይስ አንችልም? እንመለከታለን ማለት ነው። ይህ ሳንቡሳ እየተጠቀለልኩ ነው፣ በነገራችን ላይ ሳንቡሳዬን፣ የውጭ ሙያዬን ማለት ነው። በነገራችን ላይ ጠቅልለው ማስቀመጥ የኛ ይጠቅመናል፣ ለማንኛውም ነገር ይጠቅመናል። እንትን አንልም ማለት ነው። ለዛሬው እንግዲህ ሳምቡሳ ጠቅላይ ላይ ነበርኩኝ። እንደምታዩት ማለት እንደምታዩት እየጠቀለልኩ ነው። እንግዲህ ብዙ የረመዳን ነገር ከለቀቁላችሁ ቪዲዮን ቆይቼ ነበረ። በይዘው ቤት ቁርአን ስለሚከፈት አይመቸኝም፣ አይመቸኝም። አሁንም በአንዱ ስርኬ ናርጌ፣ በአንዱ ስርኬ እየቀረጽኩት ነው። ክፍልን አስገብቼ እንጂ እዛሁኝ እንትን ማለት አንችልም። ለምን? ቁራን ስለሚከፈት እኔ ደግሞ ቁራ ነው ደግሞ የእሱ ብዬ መስጋት አንችልም። ይቀራል እንጂ ሳምቡሳው ማለት ነው። ብዙ ነገር መቅረጽ እችል ነበረ። ብዙ ነገር ሰራለው፣ ፒዛ ሰራለው፣ ፈጤራዎች ሰራለው፣ ካላውያት ሰራለው፣ የምግብ አይነት ሰራለው። ግን ለመቅረጽ አንቻል ተመቸኝም። ቁራን ቤት ውስጥ ቁራን ሁላ ሀያ አራት ሰዓት ገብቶ ነው የሚውለው ነው ያለው። እና አንድ ነገር ትንሽ ስለሆነ ነው ያን ቀረጽኩት እላቸዋለሁ። ዛሬ ሁለት አይነት ነው፣ ሁለት አይነት ሳምቦሳ ነው የሰራሁት፣ አንድ ዶሮ ነው የሰራሁት። ያው ዶሮ እንግዲህ ዶሮ ስንሰራ መጀመሪያ ያው መኪና አለ፣ በመኪና ነው ግን የፈጨሁት ሁሉም ነገሩ፣ ሽንኩርቱን፣ ዶሮውንም። ዶሮውን መጀመሪያ አጥቤ አገንፍዬ በጨው በምናምን እንትን ብዬ አጥቢው ነው ያገነፈልኩት። ያው ስትል ዶሮ ስትል ነው እንደ ስጋ አይነቱ ነው ማለት ነው። አጥት የሌለው ስጋ ማለት ነው። እሱን ቆራርጬ የውስጡ አጥት የለውም ያው ያለው ነገር ማለት ነው። እሱን እንትን ብዬ መጀመሪያ ቀቀልኩት። ቢሉ ሙሉ ቪዲዮን አላሳየኋቸውም። ለምን አልተመቸኝም ማለት ነው። እሱን ቀቅዬ ከዛ በኋላ እንትን ብዬ ፈትፍቼው ምናለት ነው ዶሮውን። ከዛ መኪና አለ። በመኪና መኪናው ደግሞ በጣም ያስቸግራል። እሱን የእሱ መኪና ለመፍጨት ይሄ እንትኑ ሳይሆን እንደ ክር አይነት የሚሳበው መኪና ነው። በእሱ ነው መጀመሪያ የእኔ በእሱ ነገር የፈጨሁት ነገር አላውቅም ነበረ እና ሳምቡሳዬ ደግሞ በጣም ነው የሚወዱ ሰዎቹ። እውነት በጣም ከሽ ከሽ ሲል ናይ የውስጡ ደግሞ ነው የባህራት አጨማመሬ፣ ውስጡ ምን እንደምጨምር። ሁሉም በጣም ነው ተመቻቸው ሰዎቹ። ቢዛ እና ቢዛ እና እሱ በጣም ነው ሳምቡሳ በጣም ተመቻቸው። ረመዳን ላይ ማለት ነው፣ ግማት በይዘው እሰራለሁ። ግን ብዙም አይደሉም፣ ግማት ብዙም አይወዱም። ትኩረታቸው ያለው ሰዎቹ ሳምቡሳና ቢዛ ላይ ነው ትኩረታቸው። ቢዛ ግን ብዙም በቀን ሁለቴም ቢሰራ ደስ ይላቸዋል። የዶሮውን ነው ዶሮውን ነው የሰራው ይሄ እኔ በፊት በነጩ ነበር የምሰራው፣ እነሱ ግን በቢጫዋ አድርጊልን አሉኝ። ከዛ የፈለጉትን ባህራት ጨመርኩበት ማለት ነው። ሳምቡሳ እንግዲህ ዛሬን ሰዎች ወጥቶልኝ ነበረ ቁጭ ብዬ ማርቤት ይጠቀለልኩ ነበረ እላችኋለሁ። እንግዲህ አገሬን ቢሄድ ሳምቡሳ መጠቅለልና በይዘው ይህኔ ቂጣውንም እጋግራለሁ። ይሄ የአቶዶር ተሴቅ የመጣ ነው። ቂጣው ግን ጋግረሽ ስር የምትገኝ ድካሙ ነው እንጂ እየበለጠ የሚጣፍጠው በእጃችን የሰራ ነው ቂጣ ነው እንደ አገራችን ማለት ነው። ሳምቡሳም የሚጣፍጠው ሲበላም ከሽ ከሽ ብሎ የሚጣፍጠው ነው። የጣመም ያለውንም የጋገራችን ቂጣ ነው በጣም የሚጣፍጠው ማለት ነው። እና ዛሬ እንግዲህ ሙያዬን ልታዩልኝ እና ጊፍቲ ምንድን ነው መሰለኝ? ልትሉኝ ማለት ነው። እንደዚህ ጠቅለልን ካስቀምጥን በኋላ አይጎዳንም ማለት ነው። እንዳይጠባበቅባቸው ደግሞ ማለት ነው። እንትን የሆነ ፕላስቲክ ፕላስቲክ አለ አይደለም። ክዳን ያላት ፕላስቲክ ማለት ነው። ክዳን ያላት ፕላስቲክ በሱን አድርጋችሁ አስቀምጡት። በፌስታል በወረቅ ወረቀት በፌስታል ከቋጠራችሁት ይጣበቅና መልሶ ያቺ የሰራና ሳምቡሳ ሳይጠቀለ ፈትብናለች ተጣብቆ ማለት ነው። እና እንዳይጣበቅባችው ሳትል ትንሿ ለፕላስቲክ አለች አይደለም፣ ረጅሟ ማለት ነው። እሱ ላይ አድርጓቸው ማለት ነው። አልከፈትም ብሎኝ ተጣብቆ ትንሽ ደግሞ ጓንቱ ደግሞ በዛብኝ ላይ ተእጅ በኩል አይደለም። ሴቲቱ ነገራችን ላይ እጇ ወፍራም ስለሆነ የኔ የራሴ እጅ ልክ አምጪ ልኝ እኔ ይውጠኛል፣ ሁለቱም እጄ ይከተዋል አላኳት። ሳቀች በነገራችን ላይ እኔ ጓንት ስር እጄ መስራት አልወድም። ዛሬ ግድ ሆኖ ነው ጓንት ያረኩት ማለት ነው። አልወድም አልወድም፣ በነገራችን ላይ ጓንት አርጌ መስራት ማለት ነው። በእጄ ነው ተሮተሮ የሚያርቅልኝም ማለት ነው። እሱ ላይ ተሮ አያርቅልኝም ጓንት አርጌ ማለት ነው። እና ዛሬ እንግዲህ ይህንን የአባቱ የመሰለ ሱሪ የመሰለ ጓንት ለብሽ የላችሁ ተጨንቂ ያለው እዚ ጋር ማለት ነው። ሰንጉሳዬ በነገራችን ላይ ወለ ብዙ ነው የጠቀለኩት። እናንተ ለካ አታውቁትም። ወዳው ነው አይከብድም። ደግሞ ስታዩት ብዙ ይመስላል። ከሸመራችሁት በኋላ ግን ጠቅላይ ጠቅላይ ጠቅላይ ጠቅላይ ስታደረጉት ብዙም አይጎዳንም ማለት ነው። ብዙ አይጎዳንም ማለት ነው ግን ብዙ ሰዓትም አልፈጀብኝም። አልሐምዱሊላህ። በረዶውን ነበረ ዶሮ እስከ ሲለቅ ድረስ ከለቀቀ በኋላ አላስቸገረኝም። ላችኋለሁ ከዛ ሽንኩርቴንም ዶሮዬን እንትን ቃቅፍ ብዬ ካወጣሁት በኋላ ዋውን ጠፋፋረኩትና እንደገና ዶሮውን ፈተፈትኩት ማለት ነው። ዶሮውን ፈትፈት አድርጌ ከዛ መኪና ላይ የእርቃኑ መኪና በእሱ መኪና ፈጨሁት ዶሮውን ማለት ነው፣ ለብቻ አረፍኩት። ሽንኩርት አንድ አምስት ትልልቅ አምስት የሚሆኑ ላጭ ሆኖ እና እሱን ፈጨሁኝ እናያቸዋለ እሱን ፈጨሁኝና እሱንም አራት ቦታ አምስት ቦታ አድርጌ ከዛ ድቅቅ አድርጌ ብዙም ሳይደቅ በልክ አለው፣ በልክ ማለት ነው። ድቅቅ ማለትም አያስፈልግም። የሳምቡሳ ማለት ነው ትንሽ አባ ባላንስ ለሚጠበስ ማለት ነው። ከዛ እሱንም ጠበስኩኝ። ትንሽ የዘይት ዘይት አላበዛሁም። ትንሽ ድስቱ እንዳይዝብኝ ብዬ ነው። አቁላላሁ አፉን ንጠ በደንብ አድርጌ ጠበስኩት፣ እና ከሞን ጨመርኩኝ። ፍልፍል አሶር በብዛት ከሞን እርድ እና እርድን ያንጨምረም ነበረ እነሱ ስለሚፈልጉ ጨመርኩበት። እርድ ነጭ ሽንኩርት የተፈጨ ነበረኝ እሱን ጨመርኩኝ። ጨው ጨመርኩ፣ ማር ጨመርኩኝ። ግዝብራር ግዝብራር ፓውደሮ እና ፍሬሹም ነበረኝ እሱን በመኪና ትንሽ እሳት ጠበስኩት፣ ወደ ትንሽ እሳት ጠባብሼ ቀስ ብሎ ሽታው እስከሚወጣ ድረስ በጣም ነው የጠበስኩት፣ እላቸዋለሁ በጣም በጣም ሌላም ባህራቶች የነበሩ ፍልፍል ምናምን ያለበት ኬሚካዎች የነበሩ እነሱን እነሱን የምጨመርኩበት ይዞ ፍልፍላቸው በጣም ያስፈልጋል እና ቃሪያ ደግሞ በጣም ብዙ ሰዎች ደግሞ ስለማይወዱ ብዙ ም አላረጉ አሉ። ንማ አርኬ አንድ ድረስ ደግሞ ድንች ደግሞ ቀቀልኩኝ። ድንች አራት ካባ የሚሆን ቆቅዬ ደግሞ ድንቹን ደግሞ ዛሬ ማለት ነው ተዛ ማለት ነው ትንሽ አገንፍዬ በአጥቤ ቆዳውን ከዛ በቢላ ተራረኩትን ቆረጥ ቆረጥ ቆረጥ አርጌ ከዛ ሽንኩርት ደግሞ የሱ አንድ አራት ራስ ሽንኩርት ከትፌ እሱንም በመኪና ፈጭቼ ከዛ እሱንም መጥበስ ጀመርኩኝ። እሱንም ጠበስኩኝ። ብቻ አልሀምዱሊላህ ማለት ነው። በነገራችን ላይ እና በነገራችን ደስ ይላል እና እሱንም ጠበስ ረመዳን ያው አልሀምዱሊላህ ሀጅ እናገኛለን ቢደክመንም አንዳንዴ ስራ ።